ውድ ተመልካቾች እንደምንቆያችሁ፣ ዛሬም አጃኢብ በሚያሳይ መረጃ ተከስቻለሁ ማለት ነው። በጣም በአስገራሚ መረጃ ማህበረሰቡ እየተነጋገረባት ይገኛል። ከዛ አለፍ ብሎ የተለያዩ የዓለም ህዝቦች ይህንን መረጃ በጣም በሚገርም ሁኔታ ሲቀባበሉት ተመልክቼ ወደ እናንተ ለባባ ሚዲያ ተመልካቾቻችን ወደ እናንተ ለማድረስ ነው እዚህ የተገኘሁት። እናንተም ሰብስክራይብ፣ ላይክ እና ሼር በማድረግ ለበርካቶች አድርሱልን። የተለያዩ መረጃዎች የምናደርስ ነው የሚሆነው። ወደ መረጃዎቻችን ስንመለስ እንግዲህ በአውስትራሊያ ክሊኒክ ውስጥ ባጋጠመ የሽል መደባለቅ አንዲት ሴት የሌላ ሰው ልጅ መውለዷ ነው የተሰማው። በብሪዝቤን ከተማ የሚገኘው ሞናሽ አይቪኤፍ የተባለው የዘር እንቁላልን በማዳበር በብልቃጡ ውስጥ የሚያዳብረው ክሊኒክ፣ ሽል አዳብሮ በእናት ማህፀን ውስጥ የሚያስቀምጠው ክሊኒክ በፈጸመው ስህተት ምክንያት ነው እናት የሌላ ሴት ልጅ ለወራት አርግዛ የወለደች ማለት ነው። በሞናሽ አይቪኤፍ ስም ለተፈጠረው ነገር እጅግ ከባድ ይቅርታ እንጠይቃለን ሲሉ ዋና ስራ አስኪያጅም ማይክል ናፕ ተናግረዋል። አክለውም በክሊኒኩ የሚሰሩ ሰራተኞች ሁሉ በዚህ ስህተት በጣም እጅጉን ተደናግጧል፣ እጅጉን አዝነዋል ሲሉ ተናግሯል። ባለፉት አመታት እንግዲህ ይህ ክሊኒክ በመቶዎች የሚቆጠሩ የስነ ተዋልዶ ክትትል የሚደረግላቸው ሰዎች ጽንስ በማጥፋቱ ምክንያት 56 ሚሊዮን የአውስትራሊያ ዶላር መቀጣቱ እንደሚታወስ ዘገባው ሞናሽ ሞናሽ አይቪኤፍ ቃል አቀባይ እንዳሉት የክሊኒኩ ሰራተኞች ስህተት መስራቱን ያወቁት ባለፈው የካቲት የግለሰቧ የቀረ ሽል ወደ ሌላ ክሊኒክ እንዲተላለፍ መጠየቋን ተከትሎ ነው ሲሉ ይናገራሉ። ቃል አቀባዩ የቀሩትን ጽንሶች በማግኘት ፈንታ ሌላ ተጨማሪ የተከማቸ ጽንስ ተገኝቷል ማለታቸውን ኤቢሲ ዘግቧል። ሞናሽ እንዳረጋገጠው የሌላ ሴት ሽል በስህተት በመተላለፍ ምክንያት ነው ግለሰቧ የሌላ ሰው ልጅ አርግዛ የወለ መውለደችው ሲል ተናግሯል። ክሊኒኩ የሰራውን ስህተት ተከትሎ ምርመራ መከፈቱንና ለሚመለከታቸው ተቆጣጣሪ ባለስልጣናት ማሳወቁን ዛሬ ላይ ተገልጿል። ዋና ስራ አስኪያጁ ከዚህ ስህተት ባሻገር ሌላ ተመሳሳይ ሁኔታ እንዳላጋጠመም ነው የተናገሩት። ባለፈው አመታት ሞናሽ አይቪኤፍ 56 ሚሊዮን የአውስትራሊያ ዶላር ለመክፈል የተስማማውን 700 የክሊኒኩ የስነ ተዋልዶ ድጋፍ በሚደረግላቸው ሰዎች ሽል ላይ በተፈጸመ ስህተት ምክንያት እንደሆነ ሲነገር ክሊኒኩ እንግዲህ በክምችት ክፍሉ ካስቀመጣቸው ሽሎች መካከል 35 በመቶ የሚሆኑት ጤናማና እርግዝና ሊፈጥሩ የሚችሉ የነበሩ ቢሆንም በአጋጠመው ስህተት ምክንያት አገልግሎት ላይ የማይውሉ ሊሆኑ በቅተዋል ሲሉም ተናግረዋል። አይቪኤፍ አሊያም ኢንቪንትሮ ፈርትላይዜሽን ከሴቶች እንቁላል ተወስዶ ከወንድ የዘር ፍሬ ጋር እንዲገናኝ ተደርጎ በቤተ ሙከራ ሽል እንዲዳብር የሚደረግ ሳይንሳዊ መንገድ እንደሆነ ይታወቃል። እንቁላሉ አድጎ ሽል ሲሆን ወደ ሴቷ ማዕፀን እንዲተላ ለማስተላለፍ ይደረጋል። ይህ ሂደት ብዙ ገንዘብ የሚያስከፍል ሲሆን ሁሌም ውጤታማ ይሆናል ማለት እንዳልሆነም ሲነገር፣ በአውሮፓያኑ 2021 በአውስትራሊያ እና በኒውዚላንድ 29690 ህጻናት በአይ ቪ ኤፍ ተወልደዋል ይላል በኒው ሳውዝ ዌልስ ዩኒቨርሲቲ የተገኘው መረጃ ማለት ነው። በጣም አስገራሚ መረጃ ነው። እንግዲህ ውድ ተመልካቾቻችን በአውስትራሊያ ክሊኒክ ውስጥ ነው ያጋጠመው ይህ የሽል መደባለቅ። አንዲት ሴት ናት ለሌላ ሴት ልጅ የወለደችው ማለት ነው። በጣም አስገራሚ መረጃ ነው። ወደ እናንተ አደረስኩኝ። እናንተም እንግዲህ ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ጥሬን ነው የማቀርበው። ላይክ እና ሼርም እያደረጋችሁ ለበርካታ ወዳጅ ዘመዶቻችን እያደረስን ቤተሰብ እናደርጋቸው። የተለያዩ መረጃዎችን ደግሞ በቀጣይ ወደ እናንተ የማደርስ ነው የሚሆነው። ዛሬ ላይ በዚህ የተሰናበትኩ፣ ጤና ይስጥልን።